ባህርዳር ከተማን ተመራጭ ከተማ ማድረግ የሚያስችሉ የልማት ስራዎችን እየተከናወኑ መሆኑን ርዕሰ መስተዳደር አረጋ ከበደ ተናገሩ። ርዕሰ መስተዳደሩ በባህርዳር ከተማ እየተከናወኑ የሚገኙ የኮሪደር ልማት ስራዎችንና ሌሎች የመሰረተ ልማት ግንባታ ሂደቶችን ተዘዋውረው ተመልክተዋል። ተጨማሪውን ከዘመኑ ይርጋን እንከታተል። ርዕሰ መስተዳድር አረጋ ከበደ በባህር ዳር ከተማ በግንባታ ላይ የሚገኙ የተለያዩ የልማት ስራዎችን ተዘዋውሮ ተመልክተዋል። ርዕሰ መስተዳድሩ የባህር ዳር ከተማ የኮሪደር ልማት እንቅስቃሴ የአስፓልት መንገድ ስራዎችናም ሌሎች ከተማዋን የማስዋብ የስራ ሂደቶችን ነው የተመለከቱት። ርዕሰ መስተዳድሩ በዚሁ ጊዜ እንዳሉት ጉብኝቱ በግንባታ ላይ ያሉ ፕሮጀክቶች ክረምቱ ከመግባቱ በፊት ስለመጠናቀቃቸው ማረጋገጥናም በቀሪ ጊዜያት በፍጥነት ፕሮጀክቶቹ እንዲጠናቀቁ ለማስቻል ነው ብለዋል። እየተከናወኑ ያሉ የመንገድ መሰረተ ልማቶችም ደረጃቸውን የጠበቁና ሁለገብ አገልግሎቶችን ለዜጎች ተደ ራሽ የሚያደርጉ መሆናቸውን ተናግረዋል። በባሕር ዳር ከተማ ውስጥ በጣም በርከት ያሉ ፕሮጀክቶች እየተከናወኑ ነው ያለ። በበጀት አመቱ ውስጥ መጠናቀቅ ያለባቸው ፕሮጀክቶችን አፈጻጸም ነው እያየን ያለ ነው። አሁን ያሉበት ደረጃ፣ በተለይ ክረምት ከመግባቱ በፊት በተሻለ ሁኔታ ስለመጠናቀቃቸው የማረጋገጥ ስራና የሚቀራቸውን ስራ የማወቅ በቀሪው ጊዜ ደግሞ መስራት ያለብን ስራ የመለየትና ክረምቱ ሳይመጣ መጠናቀቅ ያለባቸውን ስራዎች እንዲጠናቀቁ ርብርብ የማድረግ ስራ ነው እየሰራን ያለን ማለት ነው። እስካሁን ባየነው በጣም በጣም እናንተም እንደተመለከታችሁት ግሩም የሚባል ስራ ነው እየተሰራ ያለ። እነዚህ ፕሮጀክቶች ሲጠናቀቁ በአንድ በኩል የዜጎችን ከቦታ ቦታ የመንቀሳቀስ ቅልጥፍናቸውን ያሻሽላሉ፣ ደህንነታቸውን ያሻሽላሉ። በሌላ መንገድ ደግሞ ምርት በከተማ ውስጥ እንቅስቃሴ በሚያደርግበት ጊዜ ቅልጥፍና ኑሮት ከአምራቾች ወደ ሸማቾች በቅርብ የሚደርስበት ሁኔታ ይፈጥራል ማለት ነው። የልማት ስራዎች በቀጣይ ጊዜያትም ተጠናክሮ ይቀጥላል ያሉት ርዕሰ መስተዳድሩ፣ በግንባታ ሂደት ይከሰት የነበረውን አንዱ ያለማውን ሌላው አፍርሶ የመስራት ችግር በማስቀረት በተናበበና ተመጋጋቢ የሆነ አሰራርን መከተል ትኩረት የተሰጠው ጉዳይ ነው ብለዋል። የሚከናወነው ልማት ባህር ዳር ከተማን የሀገራችን ብሎም የአፍሪካ ተመራጭ ከተማ ለማድረግ የተያዘውን ራዕይ ለማሳካት አላማ ያደረገ ስለመሆኑም ነው የገለጹት። ይሄ የልማት እንቅስቃሴ በዚህ በጀት ዓመት ብቻ ሳይሆን በሚቀጥሉት ዓመታትም በጣም በተጠናከረ መንገድ ጥራቱን በጠበቀ መንገድ በየጊዜው የከተሞችን የደረጃ ከፍ በሚያደርግ መንገድ የመንገድ መሰረተ ልማት ስራዎች ይሰራሉ ማለት ነው። ቀደም ሲል እንደነበረው አንዱ በአንዱ ላይ የሚጋጭ የልማት እንቅስቃሴ ሳይሆን ተስማሚ፣ እርስ በራሳቸው ተስማምተው ተመጋጓብ የሚንደሄዱ ነው ምናደግ ይሄ ባህር ዳር ከተማን የሀገራችን ተመራጭ ከተማ የአፍሪካ ተመራጭ ከተማ እንድትወል ለማድረግ ያለምነውን ርዕይ ለማሳካት የሚከናወን ነው ማለት ነው። የክልሉ መንግስት መሰል ልማቶችን ከባህር ዳር ከተማ ባሻገር በሌሎች ከተሞች እንዲስፋፋ በማድረግ ከተሞችን ውብ፣ ማራኪና ለነዋሪዎች ምቹ ለማድረግ እየተሰራ ነው ብለዋል። ርዕሰ መስተዳድሩም እንደ አማራ ክልል መንግስት ይሄ ስራ በሌሎች ከተሞችም እየተከናወነ ነው ያለ። ከሶስት ቀን በፊት የደሴን ተመልክቻለሁ። ደሴ ከተማ ላይ ከገብርኤል ቤተክርስቲያን እስከ መሀል ከተማ ድረስ ያለ ትልቅ ፕሮጀክት አለ። ይሄ በአግባቡ እየተከናወነ ነው ያለ። ተጨማሪ ድልድዮችን የሚጠይቅ ስራ አለው። ለማንኛውም በክረምቱ ከመግባቱ በፊት በቅልጥፍና እንዲሰራ እየተደረገ ነው ያለ። በተመሳሳይ ጎንደር ከተማም ከመሀል ከተማ ከአፄ ፋሲል አብያተ መንግስት ጀምሮ እስከ ኤርፖርት ድረስ እና ደግሞ በላይኛው በአዞዞ በኩል የሚሰራ መንገድ አለ። በከተማም ውስጥ ከስምንት በላይ የሚሆኑ ድልድዮች ይከናወናል፣ ይሰራሉ። እነዚህ በድምሩ ከተሞቻችንን ተወዳዳሪ፣ ተመራጭ፣ የቱሪስት የምርት የአገልግሎት ከተማ እንዲሆኑ ለማድረግ ከሰፊ ስራ እየሰራን ያለን። ከዚህ ቀጥሎ በሌሎች የሜትሮፖሊታን ወይም የሬጂዮፖሊታን ከተሞችም ተመሳይ ስራ ይሰራል። ርእሰ መሥተዳድር አረጋ ከበደ የመጀመሪያው ዙር የኮሪደር ልማት ስራን ጨምረው ከአለማ ዋተር ፍሮንት ያለን የሁለተኛ ዙር የኮሪደር ልማት ስራም ከአየር መንገድ ማርዳ ቀለም ፋብሪካ የባብተነሾች ሰብስቴሽን ያለን የ8.5 ኪሎ ሜትር የአስፓልት መንገድ ከአዲሱ የአባይ ድልድይ ዘንዘልማና ከገብርኤል ኪዳነ ምረት መድረግነት አዲስ የአስፓልት መንገድ ስራዎችን ነው ተዘዋውሮ የተመለከቱት።